ሰው ሁኑ! ቅድሚያ ሰውነት ይቀድማል የሚሉት ታላቁ የሀገር ዋርካ ሰው ከሊቅ እስከ ደቂቅ ሙስሊም ክርስቲያኑ በአንድ ቃል አባቴ እያለ የሚጠራቸው የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር ሥርዓተ ቀብራቸው ተፈጽሟል። ህልፈታቸው መላ ኢትዮጵያንን አሳዝኗል። እኛ በደረሱበት ሁሉ የሰላም አየር የሚነፍስ ከሁሉ በላይ ሰውነትን አስቀድመው የኖሩት ተቀዳሚ ሙፍቲ አርፈዋል። ሀገሬ ያለችበት ሁኔታ ያስጨንቀኛል ያሉት አባት የሚወዷትን ሀገር ቀና ብለው ላይ አይዋት በህይወት እያሉ እንዲህ ተከናውነው ብመለከት ደስ ይለኛል ያሉትን መለስ ብለው ላይ ቃኙት ተሰናብተዋል። ዳግም ፍቅር የሚሰብከው አንደበታቸው ላይ ሰማ ተሸኝተዋል። ዳግም ቆመው ላይ ታዩ ከመሬት በታች ውለዋል። እልፈታቸው ከተሰማ አንስቶ የአንድ ሃይማኖት መሪ ብቻ እንዳልነበሩ የሚገልጹ የሀዘን መልእክቶች ሲሰነዘሩም ታይቷል። ከብፁዕ አቡነ ማትያስ የተላለፈው መልእክት ግን እጅግ ልብ የሚሰብር ሆኗል። ከመልእክቱ ባሻገር በስርዓተ ቀብራቸው ላይ የተገኙት ብፁዕ አቡነ ማቲያስ ያሳዩት ተግባር ዓለምን እያነጋገረ ነው። በሽኝት መርሃ ግብር ላይ ንግግር ያደረገው ልጃቸው የሰጠው ሀሳብ ያልተጠበቀ ሆኗል። ከመሞታቸው አስቀድሞ የተናዘዙት ኑዛዜ ሕዝቡን አደናግሮታል። ለመሆኑ ስርዓተ ቀብራቸው ላይ የተፈጠረው ያልተጠበቀ ጉዳይ ምንድነው? ዓለምን እያነጋገረ ያለው የብፁዕ አቡነ ማቲያስ ተግባርስ ምንድነው? ከመሞታቸው አስቀድሞ የተናገሩትን ኑዛዜስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታቸዋል? በዛሬው መሰናዶ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስርዓተ ቀብር ላይ ስለታየው ያልተጠበቀ ክስተት እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁ እንድትቆዩ ጋበዝን። ከተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት በኋላ ከተሰጡ የሀዘን መግለጫዎች መካከል የሁሉንም ልብ የያዘው አንድ መልእክት አለ ከቃል በላይ የሆነውን ሀዘን ሊገልጽ እንባዝለው የተሰለፉ ቃላት ያሉበት መልእክት ልብ የሆነን ሀዘን ለማድረስ የተሰደሩ መስመሮች የያዘ የብፁዕ አቡነ ማቲያስ የሀዘን መግለጫ የመላ ኢትዮጵያንን ሀዘን የገለጸና እጅግም ያሳዘነ ሆኗል። እግዚአብሔር በየዘመናቱ ሀገርን ያለ መካሪ፣ ህዝብን ያለ ዘካሪ አይተውም። ለዚያም ምስክሩ ታላቁ አረጋዊ የበሳል አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውንም የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ነበሩ ሲል የሚጀምረው የብፁዕ አቡነ ማቲያስ የሀዘን መግለጫ ኢትዮጵያን በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አታለች ይላል። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሀዘናችን ጥልቅ ነው ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን ሲሉ ሀዘናቸውን ገልጸዋል። ከዚህም መልእክት ባሻገር የቅብር ስነ ሥርዓቱ ላይ የተገኙት ብፁዕ አቡነ ማቲያስ ከልብ አዝነው ሲያነቡም ታይተዋል። ልዩነት በሚያገዳድልበት ዓለም እንዲህ ባለ ፍቅር ወንድማቸውን ማጣታቸው የተሰማቸውን ሀዘን በእንባ ሲገልጹ መታየቱ ይህ ጉዳይ መነጋገሪያ ሆኗል ከዚህም ባሻገር የሽኝት መርሃ ግብሩ ላይ ንግግር ያደረገው ልጃቸው አቶ አህመድ ዑመር በሽኝት መርሃ ግብሩ ላይ የሚናገረው ጠፍቶት ዝም ብሎ ታይቷል የሚያወራው ሳይኖር ቀርቶ ሳይሆን ህዝቡ ለአባቱ ያሳየውን ፍቅር የሚገልጽበት ቃላቶ ልብ የሚነካ መልእክትም ያስተላለፈ ሲሆን ከሀዘኑ ጋር እየታገለ ልብን የሚነካ መልእክትን ያስተላለፈ የተላለፈ ሲሆን አባታችን የእኛ ብቻ አባት አይደሉም፣ የሁሉም ኢትዮጵያ አባት ናቸው ሲል የሙፍቲን ሁለንተናዊ አባትነት መስክሯል። ስርዓተ ቀብራቸው እጅግ በሚያስገርም ሁኔታ መላው ህዝብ በአደባባይ ተሰብስቦ እያለቀሰላቸው ተከናውኗል። ህዝቡ ሁሉ ግልብጥ ብሎ ወጥቶ ሸኝቷቸዋል። ዘር ቀለምና ሃይማኖት ሳይለይ ላይ ህዝቡ ወጥቶ የሸኛቸው አባታችን ሲልም ያነባላቸው ሰው ግን ማናቸው? የሚወዷቸው የቅርብ ሰዎች ገነቴ፣ ዋ ያሉ ይጠሯቸዋል። ኢትዮጵያን የሀገር ዋርካ ሲሉም ያልቋቸዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ትውልዳቸው በቀድሞ አጠራር ወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ነው። 1929 የተወለዱት ሙፍቲ የእውቀት ጥማቸውን ለመቁረጥ አርሶ አደር አባታቸውን ጥለው ለስድስት ዓመታት ቁራን ተምረዋል። የእርሳቸው የእውቀትን ፍለጋ ልፋት የሀገሬው ሰው በብዙ የሚያነሳውና የሚያደንቀው ነው። ሙፍቲ የትውልድ ሀገራቸውን ለቀው አዲስ አበባ የከተሙት ከሀምሳ ዓመት በፊት ነበር። ሙፍቲ በአዲስ አበባ ለራሳቸው እየተማሩ ደግሞ ለሌሎችም ብርሃን ለመሆን አስተምረዋል። ቅዱስ ቁርአንን በኑር መስጊድ ያለ እረፍት አስተምረዋል። በትርጉምም ተርጉመዋል። ሀጂ ዑመር ለማወቅ ያላቸው ጉጉት እየገፋቸው ብዙ እውቀትን ሰብስበዋልና የእውቀት ደረጃቸው ከፍታው በማየሉ የአዲስ አበባ የመጅሊስ ምክር ቤት ማንኛውም ሃይማኖታዊ ጥያቄዎችን በመላው ሀገሪቱ እንዲመልሱ አቅም አላቸው በማለት የሙፍቲነት ማዕረግን ሰጥቷቸዋል። በዚህም በተለያዩ ጊዜያት ከሙስሊሙ ማህበረሰብ የሚነሱ ጥያቄዎችን መልሰዋል። የተለያዩ ግጭቶችንም ፈተው ሰላም አስፍነዋል። በደርግ ዘመነ መንግስት የእስልምና ጉዳዮችን 1967 የምክር ቤት አባልና የዑለማ ሊቀመንበር በመሆንም መርተዋል። ከአስር ዓመታት በፊት የአዲስ አበባ እስልምና ጉዳዮች ምክር ቤትን ሊቀመንበር በመሆንም አስተዳድረዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትንም ለአመታት መርተዋል። ሀጂ ዑመር ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ አለው ብዬ ለማመን ይቸግረኛል ይላሉ። እርሳቸው በህይወት ብዙ የተጉ ያስተማሩ ሰው ታዲያ የቀብር ቦታቸው ብዙ መነጋገሪያ ሲሆን ተስተውሏል። ነገር ግን ከመሞታቸው አስቀድሞ በተናዘዙት መሰረት ስርዓተ ቀብራቸው እንደተከናወነም ተሰምቷል። በህይወት ሳሉ ይህ ቦታ መቀበሪያቸው እንዲሆን አሰናድተውት እንደነበረም ተገልጿል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ሀይሌ ጋርመንት ዝቅ ብሎ ከሚገኘው ባለ አንድ ሺ ካሬ ቅይጥ የመኖሪያ ቦታ የነበራቸውን ይዞታቸውን ወደ መካነ መቃብር እንዲቀየር ሐምሌ 20 ቀን 2013 ዓ ም ፈ ደብዳቤ ለአዲስ አበባ ከተማ መሬት ልማትና ማኔጅመንት ቢሮ በጠየቁት መሰረት አስተዳደሩ ነሐሴ አምስት ቀን 2013 ዓመተ ምህረት በጻፈው ደብዳቤ በሙፍቲ ጥያቄ መሰረት ይዞታው ከቅይጥ መኖሪያነት ወደ መካነ መቃብርነት ተለውጦላቸዋል። በመሆኑም ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ሥርዓተ ቀብራቸው የተፈጸመበት ቦታ ከአምስት ዓመታት በፊት የመቃብር ስፍራ እንዲሆን ከአዲስ አበባ ከተማ አስተዳደር ህጋዊ ፍቃድ የተሰጠው መሆኑ ሊታወቅ እንደሚገባም ተነግሯል። ታላቁ የእስልምና ሊግ የኢትዮጵያ የእስልምና ጉዳዮች ምክር ቤት መጅሊስ ፕሬዝዳንትና ተቀዳሚ ሙፍቲ ክቡር ዶክተር ሀጂ ዑመር ኢድሪስ ከዚህ ዓለም በሞት መለየታቸው በሀገር አቀፍ ደረጃ ጥልቅ ሀዘን ፈጥሯል። በርካቶችም የሀዘን መግለጫ እያስተላለፉ የነበረ ሲሆን ድምፃዊ ቴዲ አፍሮም እንዲህ ሲል በተቀዳሚ ሙፍቲ ህልፈት የተሰማውን ሀዘን ገልጿል። በዛሬው ዕለት በተሰማው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈተ ሕይወት የተሰማኝን ጥልቅ ሀዘን ለመግለጽ ወዳለው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ፣ ሩሩህና ትሁት የጥሩ የሃይማኖት አባት ምሳሌ ነበሩ። በዛሬው ዕለትም ለማው ህልፈተ ሕይወታቸው በደረሰው ሀዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የሙስሊም ማህበረሰብ መጽናናትን እየተመኘው ፈጣሪ ነፍሳቸውን እንዲምርልን ከልብመኛለው ነፍስ ይማር ሲል ሀሳቡን፣ ሐዘኑን መልእክቱን አስተላልፏል። ተቀዳሚ ሙፍቲ በሕይወት ሳሉ ለፍቅር መኖር ያለውን ክብር አይተዋል። በሰው ዘንድ ያላቸውን መወደድና መከበር ተመልክተዋል። ካለፉም በኋላ ደግሞ የበለጠ በሰው ዘንድ ያላቸው ፍቅር ያላቸው ክብር በቀብር ስነ ስርዓታቸው ላይ ታይቷል። ክብራቸውን በሚመጥን መልኩም በተዘጋጀው የሽኝት መርሃ ግብር ላይ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ፣ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ፣ የቀድሞው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ታላላቅ የሃይማኖት አባቶች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የሀገር ሽማግሌዎች ቤተሰቦቻቸው ወዳጆቻቸውን ጨምሮ በሺዎች የሚቆጠሩ ኢትዮጵያን ያለ ሃይማኖት ልዩነት በመገኘት ለኚህ ትልቅ አባት ያላቸውን ፍቅር በተግባር አሳይተዋል። ስራ ተቀብራቸውም ሰው ብቻ ሳይሆን ሰማዩ እያለቀሰ ተፈጽሟል። በተለምዶ ጥቅምት ወር ብርድ እንጂ እምብዛም ዝናብ አይታይበትም። ክቡር ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ በስጋ ተለይተው ግብዓተ መሬታቸው ሲፈጸም ግና ሰማዩ አለቀሰላቸው። ይህንንም ብዙዎች ያስተዋሉት ጉዳይ ሆነ። እርሳቸው በምድር የነበራቸውን ቆይታ በድል ፈጽመው አጠናቀዋል። ነገር ግን ያስቀመጡት የፍቅር የመተሳሰብ አስተምህሮ አብሮ አልተቀበረም። እናም ኢትዮጵያን ማየት የሚፈልጉበትን የአብሮነት የመተሳሰብ ጉዞን የእርሳቸውን ፈለግ በመከተል መቀጠል ይገባል እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶዎች እስክንገናኝ እያላችሁበት ሰላም ሁኑልን።